ኧረ እንዳታጣልኝ። ኬን ፍቅሮች አመሰግናለሁ። ቆይ፣ አንድ እሺ። በጣም ትጣፍጣለህ ወይ? ሪከብድ በጣም ትጣፍጣለህ። በጣም ጣፋጭ ናት። በጣም በጣም በጣም ጣፋጭ ናት። እሱ ልጅ ሰርጋለው ልንገርሽ፣ በደንብ አድርጌ ላብራራልሽ ማለት ነው። እኔ ከሰማሁት ነው ተነስቼ ነው የምናገረው ማለት ነው። አብርሽ ይባላል። ሚስቱ እድላዊት ወይም ደግሞ ሊዲያ መሰለኝ ስገምት፣ ከዛ ኤደን ኤደን ነው ስሟ መሰለኝ። እና ባለፈው ከዚህ በፊት ቲክቶክ ላይ ከመጀመር ጋይስ እያብራራሁላን ነው ታይ አትበሉ። እኔ አልተሳተምኩ አልተጣላሁ፣ እያብራራሁላን ነው። ከዛ ቲክቶክ ላይ ነው ዩትዩብ ሩታ ሚስቱ ሩታ ነው የምትባለው። ቲክቶክ ላይ ምነው ዩቲብ ከመጀመሩ በፊት ቤቱ ኦና ነበረ፣ ሲያወሩ ነው። እኔ ማርያምን አሉ እኔ አላቅም፣ ኦናም እንደነበር እኔ አላቅም የለውም። ከዛ ቴንኪዩ። ከዛ ቤቱ ኦና ነው። ከዚህ የማዳም ቅመሞች፣ የኔ እናቶች፣ የኔ ውሃዎች ሲያዩት፣ ሰላም ናችሁ ሲል ቤቱ አንድ ላይ ማለት ነው ያው ሰላም ናችሁ ሁለት ያስተጋባል። ደህና ናችሁ። ወይኔ አብረሽ እየመንታው ወንድም አለው። ይህን እብድ የሚያል ሰንጋ የሚያክል ቲቪ አምጥተው ገዝተው ቤቱ ግርግድ ለማ ለአብረሽ አሉ አሉ። እነቀጮ ናቸው ያሉ እዛ አሉ። ከዛ መጨረሻ ላይ ደግሞ ሩት ታዬ በእግሯ ትሄዳለች። እየኳተመች ቪዲዮ እየሰራች እየኳተመች ስትሄድ ከአንድ ደላላ ጋር በግንባሯ ትጋጫለች። ውይ ከዛው እኔ ድማት አይድማት አላውቅም አሉ ከዛ ኖሌጅ ኖሩ ታዬ ምናምን ብለው ሲጠይቋት ኮመንት ላይ ምናምን የማዳም ቅመሞች በእግር እየተራመድ ውይ፣ ምን ነው እናያለን፣ በእግር ትራመዳለች ብለው ምን የመሰለ መኪና ገዙላት አሉ። ከዛ መጨረሻ ምን ነው ማርያም፣ ቆይ ቆይ፣ የማዳም ቅመሞች ለሱ እቤት እቃ አሟሉለት፣ ዚብሔርን የቤት እቃ ቲቪ ገዝተዋል። ከዛ ልነግርሽ አይደለ፣ ከዛ ነገር ግሩፕ ተከፈተ አሉ። የቴሌግራም ግሩፕ ተከፈተ በደንበኛው ከዛ እህ የማዳመ አልደረሰኝም እኮ ወሬ ሲመጣ ከጓደኛሽ ከትርፌ ተበደሪ ከትርፌ ተበደራ ግሩፕ ላይ አጠራቅማ አሁን ሰርግ አሳዝኗቸውን የገዙለት ዩቲውብ ላይ አውቀውት ከዛ ስብ ተማርዬ ሰርጉ ደግሞ ሰርጉ ደግሞ ተቃዋሚዎቹ ጋር ሄድቻል ሰርጉ ደግሞ ቅዳሜ ነበረ የፈለጉት። የማዳም ቅመም ጭረት ፈልገዋል። ቅዳሜ ገባሽ ማ ቅዳሜ ላይ ኢጃዛ ቤት እንውጣለን ብለው ማዳም አታቅም። በጣም በጣም በጣም እኔ እንደተረዳሁ በጣም ከዛ የፍርጁን እነግርሻለሁ። የፍርጁን ምንድን ነው? ኮንተንቱ ምንድን ነው የሚያደርገው? ይጋባሉ፣ ይለያያሉ፣ ይደባደባሉ። እንደዛ ነው ያየሁትኝ። ያየሁትኝ አንቺ አታነቃቂኝ ግን የለውበት አዳም ጭኝ ጸጥ ብለሽ ከዛ ዲቦራ መጨረሻ ላይ ምን አደረገ? ሰርግ ልደግስ ነው አላቸው። አስር አበባ ለእኔም ነሷም እየሰጣል። ልድግስ ነው አላቸው። የት ዱባይ? እናንተ ጋር ዱባይ። የዱባይ ጣጣ ያደረግ አልቃሻ ቀሚ፣ ስንት ጉድ ያለባችሁ ታሪክ ዱባይ ነው። ቅዳሜ አሉ። ስሚ ማርዬ፣ ቅዳሜ ነው የምንፈልገው ማዳም። ከዛ ልጁ ምን አለ? ቅዳሜ ሶሪ ቢዚ ነኝ አላቸው። እሑድ ላይ በጊዜ እናደርጋለን። ሰርጉ ላይ ምን አለ ማርዬ የእሱ ፎቶ ከባለቤቱ ጋር ቲሸርት ይሸጣል። ነጭ ነጭ ቲሸርት እሱን ለብሰው ነው የሚያከብሩት። ያለውን ነገር መበር የፍሪጁን ልንገርሽ እና አንቺ ትሄጂበታለሽ። ፍሪጁ ደግሞ ፍሪጅ ውሃ ሲጠጣ አሉ ሙኮሀኑ አሉ፣ ከንፈሩ ይላላጣል አሉ የማ ያብርሽ። በጣም በጣም ይጣፍጣለች እሱ ልጅ ማለት ነው። ሲጠጣው ከንፈሩ ይላጣል አሉ የማዳም ቅመም የኔ እናት። በነፍስ ደረጃ እኛ ያለን እንደዚህ ትቃጠላለ ብለው ምን ያክል ፍሪጅ ፍሪጁ፣ እኔን፣ አንቺን ጠላቶቻችንን ይጨምራል። ይሄ ምን ያህል ፍሪጅ ገዝተው በክብር አገለገሉት ሰጡት፣ ነው ምልሽ ጋይ ስሪፕልም እና ያለው ነገር ይሄ ነው ማርዬ። ያመሰግናል አሉ ያልገባኝ ነገር አንድ ነገር አለው ቤት ለምንድን ነው ወይ ከተቃዋሚ የመጣለን ለሁለት ተከፋፍሏል እኮ ማርዬ ጠላት ና፣ ወደ አብርሽ ደጋፊ ያለ ተቃዋሚ ያለ ተቃዋሚዎቹ ደግሞ ምን እንዳደረጉ ንገርሻ የማዳም ቅመም ለፍተሽ ሰርተሽ ግረሽ ጥረሽ መጥተሽ እናትሽ ፎሮ ፎሮን አሁንም ታራግፋለች ለና አብርሽ ትረጃለሽ ብሎ ሲሰድቧቸው ምን አደረጉ እና አብርሽ አስተያየት ሰጡ። በምን ነበረ ሀያ ሀያ ምለ ሁለት መቶ ሁለት መቶ ድርሃም እየከፈልሽ የምትገቢውን ተቃዋሚ ተከራክረው ጥናሽ ተደርጎ በነፃ ሰርጉ እንዲገባ ተደረገ በምን ተነስቶ እንደሆነ ታውቂያለሽ በተቃዋሚ ማርዬ እግዚአብሔርን የምሬን እኮ ከዛ አብርሽ በቀጣይ ቀመጣና በገንዘብ አትግቡ እንደውም በነፃ አለው በማን የተነሳ በተቃዋሚ የተነሳ የማዳም ቅመሞች እግዚአብሔር ይስጣችሁ በዚህ ይናርጋቸዋል እሱን ተይው አንዲቱ ደግሞ ወጣችና እኔ ለአብርሽ ይሄ ወርቅ ነው የምሰጠው እያለች ለወገቡ ለሽንጡ ለዳሌው እያለች ይሄንን

ወረኛ ነው የሚሉን። ደጋ የልሻ ደጋፊያለ ማሪዬን በጣም በጣም ትጣፍጣለች እያለ እኔ የሚያስቀኝ እኮ እሷ ማታ ገብቶ የሚሸነቁሯት እሷን ነው የማዳም ቅመም ደግሞ፣ የእሷ ዳቦ ይረጥማል። ያች ዳቦ ምን አገባኝ። ሰርጉ ሰርጉን አብረሽዬ ሰርግህን

ጥሩ ነገር እንደዚህ ሰርግ ሲሆን ግን አጠሩ። አፈር ያስፈላችሁ አንበሳዬን ያዘጋጆት ለማን አባታችሁ ነበር? እከካ አትነግሩኝም። እኔ ለአብርሽ እኔ አንሼ ነው። በጣም ነው የሚያናድዱት። ዲቦራ፣ የእውነቴን ነው የምልሽ በቃ አንበሳ አዘጋጅቼ፣ ፕሌኑን አዘጋጅቼ ሊሄድ ብትሄጂ ትወርጂ ነበር ነብረ ወርዶ ጌታ ነው ሄዳለሁ። ምን ችግር አለሁ? ወርጂ ነበር ማለት ለአብረሽ ነው። ሞረድ ማለት አማርኛ፣ ሞረድ ማለት ሞረድ ማለት ውስጥ ማለት አብርሽ ሰርግ ላይ መሄዴ ለእንትን ሌቭል ያወርዳል። ምንድን ነው ምን ሰው እኮ ምሮ፣ እናትዬ ጥቅልል አርጎ ጎርሶ ለመምጣት ደግሞ መውረድ፣ መውጣት፣ መነሳት አለ ጋርጋ ትመጣለች። አለቀ። የምን መውጣት መውረድ ነው? አመሳቤታ እናስገባቸው እንዴ የሁሉ አምቼ የምልላቸው ነውስ። አስታወቂ፣ አስታወቂ ሰማንያ ቀን ነው ኩም ሽሽ ብዬ የምቀመጠው። ምን አስበሽ ነው ግን? ዛሬ የሰርጉ ቀን ነው። ደስተኛ ነው። አያዋርድሽ።